ዶላዳ ምዙ ነው ትኩዘ ልብ አምስት ሺህ ከአምስት መቶ ዘመን በግብርና ተዳውሮ ሲነበረ አዳምን ነፃ ያደርገው ዘንድ ወደድ። ህዙነ ልብ ትኩዘ ልብ ሲል ነው። ታምያጠ ወተውላጠ ህላውያት ፅጌያተ ወፍሪያተ ትሩፋት ስመ ወግብረ ወልድ እንዲል ወክብረ ወልድ የሚላል አንድም ያዘነ የተከዘ አዳምን ሊያድነው ወደደ። አዳምን የቤተፈት ልማድ አላገኘውም። ቤተፈት በዚህ ጊዜ እበላ ጠጣ ነበር፣ በዚህ ጊዜ ተላ ደስታ አደርግ ነበር እያለ ያዝናል። እርሱ ግን አትብላ ያለኝን ነጸበለስ በልቼ ከፈጣን የትእዛዝ ወጣ ሁኖ ነውና፣ አልቦቱ ወአልቦቱ ካልህ ህሊና ለአዳም ዘንበለ ብካይ ላይለ ኃጢአቱ እንዲል። አንድም ጌታ ያዘነ የተከዘ ሆኖ አዳምን ነፃ ሊያወጣው ወደደ። ተከዘት ነፍስየ እስከ ለሞት እንዲል። ምነው አመስግነኝ ብትለው ወደ ሌላ ሄደሳ ቢሉ፣ ወደ ሌላ መሄዱም አይደለም። አዳምን አስከትለው መታ ነበርና ቢያየው አነሳው። አንድም ነገር ከስሩ ውሃ ከጥሩ እንዲሉ አዳም አባቷ ነውና ከጥንት ጀምሮ ተርኮ ለመናገር ያውስ። ቢሆን ስለምን ፈቀድ እግዚአለ ቢሉ መክበሪያዋን ሲሻ ከዚያ ሁሉ ታወፊላ። ቅዱስ ሉቃስን ዜና ሐዋርያትን ጽፈህ ስደድል ቢለው እምጊዜ እርገቱ ለእግዚእነ እንዳለ መክበሪያቸውን ሲሻ ወይ አግቦ አበዘ ትካት መንበሩ ወደ ቀደመ ቦታው ወደ ቀደመ ክብሩ ይመልሰው ዘንድ ወደደ። ክብር ቢሉ ልጅነትን፣ ቦታ ቢሉ ገነትን የመሰለ የለምና ፍጡር ከሆነም ዘንድ ያለ ቦታ አይሆንምና በዚያውም ላይ ካለመደው የለመደውን ቢሰጡት ደስ ይለዋልና በዚያውም ላይ ካለመደው የለመደውን ቢሰጡት ደስ ይለዋልና። ይህማ ለሰማይና ለምድር ምን ቦታ አላቸው ቦታቸው ርሷ አይደለምን ቢሉ አሐዚ ዓለም በዕራሁ ሁሉ እሁድ ውስተ እዴሁ መሠረተ ዓለም ይጸውር ድደ ወይ ነብር ጠፈረ እንዲል ይህም የዕርቅ ምልክት ነው። ንጉሥ የተጣላውን ሰናፊልህን አትታተ ከእንዲህ ካለ ቦታ አትውጣ ብሎ ወስኖ አግዞ እንዲያኖረው በታረቀውም ጊዜ ርስቱን፣ ጉልቱን፣ ቤቱን፣ ንብረቱን እንዲመልስለት ይህም የእርቅ ምልክት ነው። አምስት ሺ ከአምስት መቶ ዘመን በግብርና ተዳብሎት የነበረ አዳምን ነጻ ካደረገው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ሰረቀ በስጋ እንድንግል ዘንበለ ዘራ ብእሲ ብርሃን ብሎ የሚያመጣ ነውና እንደ አረስት ሰረቀ ብሎ አነሳ ፈቀደ ብሎ ነበርና ወዶም አልቀረ ዘር ምክንያት ሳይሆነው ከድንግል በስጋ ተወለደ። ወአዳሃነ ተወልዶም አዳነን በስጋ አለ። በመለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ አላ በከመስራተ ተስበቱ ልደቱን በዘር ያላደረገው እንበለ ዘር ያደረገው ስለምንድን ነው ቢሉ ቀዳማዊ ልደቱን ለመግለጽ አምስት ሺህ ከአምስት መቶ ዘመን ሲፈጸም ከእመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት እንደተወለደ ያስረዳልና ልደት ቀዳማዊ ተአውቀ በደኃራዊ ልደት እንዲል ዳግመኛም በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበርና ሶበሰ ተወልደ በሩካቤ ብእሲ ወብእሲት ዘከማዬ ብዙሃን እምታዘበው ወእምረሰይ ወሐሰተ እንድ ያውስ ቢሆን ተፈቶ ካላቸው ያላደረገው ከፈቶ ከሌላት ከድንግል ያደረገው ስለምንድን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ናሁ ድንግል ትጸንስ ወትወልድ ወልድ ተብሎ ተነግሯል። ምሳሌም አዳም ከሕቱም ምድር ተገኝቷል። ጌታም በሕቱም ማህፀን ለመወለዱ ምሳሌ ሔዋን ከሕቱም ገቦ ተገኝታለች። ጌታም በእህቱም ማህፀን ለመወለዱ ምሳሌ ቤዛ ኢሳቅ በግ ከእህቱም ጉንድ ተገይቷል። ቤዛ ዓለም ክርስቶስም በእህቱም ማህፀን ለመወለዱ ምሳሌ ጽማ እስራኤልን ያበረደ ውሃ ከእህቱም ኮክ ተገይቷል። ጽማ ነፍሳትን ያበረደ ማየ ሕይወት ጌታም በእህቱም ማሕፀን ለመወለዱ ምሳሌ ጽማ ሶምሶንን ያበረደ ውሃ ከእህቱም መንሰከአድግ ተገይቷል። ጽማ ሀትአንን ያበረደ ማየ ሕይወት። ጌታም በህቱም ማኅፀን ለመጎለዱ ምሳሌ ትንቢቱን ባወቀ አናግሯል። ምሳሌውንም እንጂ ባወቀ አስመስሏል። ምስጢሩ ወይም ፍጻሜው እንደምን ነው ቢሉ ከመትኩን መራሂተ ለሃይማኖትን አባይ እንጂ ይላታል። እርሷ ስትወልደው ማኅተመ ድንግልናዋ እንዳልተለወጠ፣ እርሱም ሰው ሲሆን አምላክነቱ ላለመለወጡ ምሳሌ አንድም ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ ነውና እና ለሔዋንን ተአሳታ ከይሲ ከይሲ ባሳታት በሔዋን ምን ነው ከይሲ አለው። ዲያብሎስ አይደለምን ያሳታት ቢሉ በለሳነ ከይሲ ተሰውሮ ነውና አንድም በማህደሩ ከይሲ አለው ሃዳሪን በማህደር ማህደርን በሃዳሪ መጥራት ልማድ ነውና። አንድም በግብሩ ከይስ ያለው ወባ በመርዙ ሰውን እንዲጎዳ ዳብሎስም በነገሩ በግብሩ ይጎዳልና። ፈታላ ኢሊሃ እግዚአብሔርን ዘይብል ብዙሃ አበዝሆ ለህማምኪ ወለጻዕርኪ ጻረሽን፣ ጋረሽን፣ ምጥሽን አበዛዋለሁ ብሎ ከፈረደባት በኋላ በህማም ለዲ ወወሊድኪ ይኩን ምግባ እኪ ሀበ ምትኪ ወውእቱ ይቅንኪ ተብሎ ሳምረ ልቡ ሀበ ፍቅረሰ ወአጋዛ ሰምረ ለቡ ሀበ ፍቅረ ሰብ ወአጋዛ ሰውን ወደደና ዋውየውን ታግሶ አጋዛ ይላል ነፃ አደረጋት ሔዋን ምክንያተ ስሕተት ናት ከሲወላ ለወጣችም የሚሉ መናፍቃን ነበሩና አጋዛ አለባቸው አንድም አስከትላት መታ ነበርና ቢያያት አነሳት ሰአል ለነ ቅድስት ሔዋንን ነጻ ካደረጋት ልጅ ጽኔት በድንግልና ስርጉት በቅድስና መቤታችን፣ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለቦውን በልቡናችን ሳይብር አሳደድብን ኢየሱስ ክርስቶስ ቃል ዘተሰባ ኢየሱስ ክርስቶስ ቃል ዘተሰባ ሰምረ ፈቀደ ያልሁት ሰው የሆነው ኢየሱስ ክርስቶስ ነው። ይህ ስም ብቻ ለመለኮት ብቻ ለትስቤት የወጣ ስም አይደለም። ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ቢሆን የወጣለት ስም ነው እንጂ። ወእነግራነሂ ከመኢ መፍትው ስምዮ ለቃለ እግዚአብሔር ክርስቶስ ዘንበለ ትስቤት ወኢ ለትስቤት ዘንበለ መለኮት ክርስቶስ ሃይ ሰመይ ወይም ቅድመ ትስጉት አልቦ ዘይሰምዮ በዝንቱ ስም ለቃለ እግዚአብሔር ክርስቶስ እንዲህ ወሐደረ ላዕሌነ ወሐደረ ላዕሌነ፣ በእኛ ባሕር ያለ ሥጋን ተዋሃደ በእኛ ባሕር ያለ ሥጋን ተዋሃደ። ሐደረና ተሰባ እንዳለቃና እንደጠበቃ ይጠባበቃሉ። ሐደረ ያለውን ይዘው ኅድረት እንዳይሉበት ተሰባ አለባቸው። ተሰባ ያለውን ይዘው ተለወጠ እንዳይሉበት ሐደረ አለባቸው። ላዕሌነ ይላል። ነፍስ አልነሳ ምትሃት ነው፣ ስጋ በቅድምና ነበረ ባሕሪውን አግዝፎ ታየ የሚሉ መናፍቃን ነበሩና ላዕሌነ አለባቸው። ወውስጤትነ ይላል። በጽር ምላሹ እንደ መስኖ ውሃ ገብቶ ወጣ የሚሉ መናፍቃን ነበሩና ስጋንም ነፍስንም እንደተዋሃደ ለማጠየቅ ላዕሌነ ወውስጤትነ አለ። ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ወልድ ለአቡሁ። ለአባቱ እንደ አንድ ልጅ ለአባቱ እንደ አንድ ልጅ የሚሆን ክብሩን አየን። ለአባቱ አንድ የሆነ ልጅ ደጃፍ የመለሰው ማዕጀት የጎረሰ ሁሉ ገንዘቡ ነው። እርሱም የአብ ገንዘቡ ሁሉ ገንዘቡ ነውና እስመ ሁሉ ዚያ የውእቱ እንዲል አንድም ለአባቱ እንደ አንድ ልጅነቱ የሚሆን ክብሩን አየን። ወይስ ሰገድ ከመዋህድ እንዲል ከመዋህድ ነው ሲል አንድም የአባቱን ጌትነት በደብረ ሲና እንዳየን የእርሱንም ጌትነት በደብረ ታቦር አየ። አንድም የአባቱ በኤልያስ አድሮ አንድ ምውት በኤልሳ አድሮ ሁለት ምውት ሲያስነሳ እንዳየን እርሱን ሥጋን ተዋህዶ የአራት ቀን ሬሳ አልዓዛርን የዕለት ሬሳ ወልደ መበለትን ወለተ ኢያኢሮስን ሲያስነሳ አየን። የብሉዩን ለአብ የሐድሱን ለወልድ ሰጥቶ አድሎ መናገር ለማር ነውና እንዲያለ እንጂ ሁሉም በሁሉ አሉበት። ያውስ ቢሆን ወዲ የተነበረና ርኢና አለ ቢሉ የብሉዩን የነ ሙሴን አይን አይን አድርጎ የሐድሱን የነ ጴጥሮስን አይን አይን አድርጎ ከዚያ ሁሉ አባ ሕርያቆስ ነህነ እሙንቱ ለበላይነ ምስሌሁ እምድኅረ ትንሣኤሁ እንዳለ የሐዋርያትን መብል መብል አድርጎ ሰምረ፣ ይስሃለነ ይቅር ይለን ዘንድ ወደደ። ሶስት ጊዜ ፈቀደ። ሰምረ ሰምረ አለ፣ ለአዳም ለሔዋን፣ ለህፃናቱ፣ ለስጋ፣ ለነፍስ፣ ለደመነፍስ እንደ ካሰለባ ጠይቅ ሰአል ይለነ ቅዱስ ይቅር ይለን ዘንድ ከወደደ ልጅ ጽንዕት በድንግልና ስርጉት በቅድስና መቤታችን ጸጋውን ክብሩን እንዳይነሳ ለምን አእብሮውን ለቦውን በልቡናችን ሳይብን አሳድርብን። ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ በትንቢት በሚገልጽ በመንፈስ ቅዱስ የአማኑኤልን ምስጢር አ አየና ወበእንተዝ ጸርሃን ዘይብ ስለዚህ ነገር አሰምቶ ተናገረ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዚህ ስም አብይ ይጥቅ ወይደሉ ፈሊጦቶ እንዲል ጸርሃ አለ። ጩሆ የተናገሩት ከሩቅ እንዲሰማ ጸርሃ አለ። ነገሩ ጽንፍ እስከ ጽንፍ ይደርሳልና ጸርሃ አለ እንጂ ተናገረ ሲሉ ነው። ህፃን ተወልደለን ህፃን ተወለደልን ወልድ ወልድ ለህማም ለሞት ተሰጠልን። አንድም ህፃን ተወልደለነ ወልድ ተወለደና ያለው ይቀርማል። ወልድ ለኩነ ተስጋ ተሰጠልን። ሕፃን ተወልደለነ ወሕፃነ ሲል ነው። ህፃን ሆኖ ተወለደልን። ለመለኮት የአካልም የክብርም ህፃ ህፀጽ ነበረበት ስጋ ምልአት ሆነው የሚሉ መናፍቃን ነበሩና፣ ለነ አለባቸው። ለርሱ ቢሆን ሎቱ ይል ነበር። ሰአል የለነ ቅዱስ ወልድ ዘበላእሉ ህፃን ዘበታህቱ ከሚባል ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮን ለቦን በለቡናችን ሳይብን አሳድሪብን። ተፈሳሆታሀሰ ወዘመደ እጓለ መሕያው ይቆየን የነገባንሻ